ነጫጭ ጥቁረቶዎች ከሚለው ታሪክ ከክፍል 19 የቀጠለ። ከጀርባዬ ጭንቅላቱን ይዞ ቆመ። ፈውዛኔ ካነበብከው ያጣላናል አለኝ። የእውነት እኔን ከመረጠ መጀመሪያ እሷን እንቢ አይልም ነበር። አንቾታ መጮ አንቾታ ሮጮ አሉ። መጫወቱ ሲበቃኝ ወደ ብሩኬ ዞር ብዬ አይን አይኑን እያየሁ ግን ምኗን ወደድከው? አልኩት። ብሩክ ሁሉንም ማወቄን አረጋገጠ። በቃ ሁሉንም እነግርሃለሁ አለኝ። ድራማው ከጀርባዬ ላለፉት ስምንት ወራት እየተተወነ እንደነበር ነገረኝ። ኤክራም ስለምታሳዝነኝ ነው ምናምን ብሎ ቀባጠረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ልኝ ሰላም ናችሁ ወይ እኔ በጣም ሰላም ነኝ አልሐምዱሊላህ እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ ቆይታችሁ ከኔ ጋር ይሁን የእውነት ቢያሳዝ የእውነት ቢያዝንላት የእኔን ውሳኔ እንድትተገብር ነበር ሊያበረታታት የሚገባው ብሩኬ እኔ ይቅርታ አድርጌልሃለሁ ኢክራምን የምትወዳት ከሆነም ግንኙነታችሁን መቀጠል ትችላላችሁ አልኩት ብሩኬን ላለፉት አስር ዓመታት አውቀዋለሁ። በአንድ ሴት ምክንያት በቃኝ ልለው አልችልም። ምንም ዛሬ ቢከዳኝም ብዙ ከባባድ ጊዜዎችን አብረን አሳልፍ ያለሁ ለእኔ መልካም ሰው ነበር፣ ግን አንድ የፈተና ማለፍ አቃተው። በቀጣዩ ቀን ከብሩኬ ጋር ተገናኝተን ስናወራ ስለ እሱ አውርቶ መዘባረቅ ሲጀምር፣ ቆይ ግን እኔን እንደዛ እወድሃለሁ እያለች የከዳችኝ እክራም ። አንተን ዞራ ወዲሃለሁ ስትልህ ነገ ወደ ሌላ እንደማትዞር በምን እርግጠኛ ሆንክ? ቢያንስ በእኔ አትማርም አልኩት። ባክህ እኔ አልወዲያትም አለኝ። ታዲያ ለምንሽ አልካት! እሷ ወዲሃለሁ አለችኛ። በጣም ተበሳጨሁ። ቢያንስ ኤክራምን ወዷት ሴትነቷ አሳስቶት ቢከዲያ እሺ፣ ግን እንዲሁ ለመንዘላዘል ነው ክህደት እየሰራብኝ ከምር አበሳጨኝ። እምቢ ማለት አለመቻል ትልቅ ዝቅጠት ነው። ጠጣሺ፣ ቃመሺ፣ ጓደኛህን ክዳሺ፣ በጣም ያሳፍራል። ከብሩኬ ጋር እንደ ድሮ ለመሆን በሞክርም በፍጹም ሊሳካልኝ አልቻለም። እምነት ከተሸረሸረ ትልቅ አደጋ ነው። ኤክራም ያደረገችው ነገር ምንም አስቀያሚ ቢሆንም ልቤ ውስጥ ቅንጣት ጥላቻ ሊፈጥር አልቻለም። አሁንም በጣም ታሳዝነኛለች። ምናልባት ፈጣሪዬ ከሱ ቀድቼ ለኢክራም የተናገርኩትን ወዶልኝ ይሆን ያለፈውንም የሚመጣውንም ጥፋትሽን ይቅር ብዬ ሻለሁ ያልኳትን። አይ እንዲያውም የወደፊቱን ይቅር ማለት ከሱ ሌላ ማንም እንደማይችል እያሳየኝ ነው የሚሆነው። ግን አሁንም ለኢክራም ያለኝ ዝነት አልቀነሰም። አንድ ቀን ሁሉንም ነገር ማወቅን ፌስቡክ ላይ ነገርኳት። በጣም ደነገጠች። እኔ አሁንም የድሮዋን ጨዋዋን ኢክራም ለመሆን ብትሻ ላግዛ ዝግጁ ነኝ። ግን ኢክራም ክህደቷን መቋቋም አቃታት መሰለኝ። ከፌስቡክ ብሎክ አደረገችኝ። የተበደልኩት እኔ ዘረፍ ባዩ ሌላ፣ ይገርማል። ፈጣሪ ግን ማገናኘት ካሻው ማንም አያግደውም እና ብሎክ ባደረገችኝ በነጋታው መንገድ ላይ ተገጣጠምን። ውስጤ ላይ ምንም ጥላቸው የለም። ልክ እንደ ድሮው ፈገግ አልኩላት። ፈገግታዬን ስታይ ወደ እኔ መጣች። ሰላም ከተባባልን በኋላ ስለ ትምህርቱ አወራን። እሷ ግን ከመወዛገቦ የተነሳ ስለ ያስኩት ቦርሳ ዘባረቀች። ኢክራምን ከረጅም ጊዜ በኋላ በአካል አገኘኋት። እንደሚሉት የተጋነነ የአለባበስ ለውጥ አላስተዋልኩም። በእርግጥ ጅልባቡ ወልቆ ቀሚሱም ጠቧል። የጠበኩት የተጋነነ ስለነበር ነው መሰለኝ ብዙም አልደነገጥኩም። አሁን የሚቆጨኝ እኔ ስበላሽ ከጎኔ ሆና ያረመችኝን ኢክራምን ዛሬ የከሬትና የስነ ምግባር ዝቅጠት ውስጥ ስትዘፈቅ ልታድጋት አለመቻሌ ነው። ለሰው ልጅ ክብር ወሳኙ ነገር ከማንነት መስመር የወጣን አፈንጋጭነት እምቢ ማለት መቻል ነው። የመጀመሪያው ስህተት የኔ ነበር። ከፈጣሪ ትእዛዝ ውጭ ሴት ስተዋወቅ ህይወቴ ውስጥ ልጨምራት ከፈጣሪ ተጋፍቼ ያመጣኋት ኢክራም ነበረች። ኤክራም የነበረችኝ ብሩክንም አሳጣችኝ። ጌታዬ ልክ ነበር፣ ተሳስቶም አያውቅም፣ አይሳሳትም። ኤክራም ዛሬ መልካም ለመሆን ቅንጣት እንኳ አልረፈድባትም። ወደ ለመዱት መልካምነት መመለስ ለኤክራም አይከብድም። ዛሬም የኤክራምን መልካም ስብዕና እናፍቃለሁ። የጋብቻ የጥሪ ካርዷን ስትልክልኝ አልማለሁ። እሷ ለራሷ ከዘቀጡበት ፈልጋ ሰብስባ ያጸዳቸው ነፍሶቿ ዛሬ እሷን እንደመታደግ ሲጠቁሙባት ሳይ ሲጠቋቁሙባት ሳይ እበሳጫለሁ። ኢክራም ከነከዴቷ ብዙ ንጹሃን አፍርታለች። በጨዋዋ ኢክራም እጅ ንጽህናን የተቀበሉ በሙሉ ኢክራምን ወደ ነበረችበት ከፍታ የመመለስ ግዴታ አለባቸው። ብሩክም መልካም ለመሆን ጊዜው አረፈዴበትም። ብሩኬ ለመበላሸቱ ምክንያት የሆኑትን ነገሮች ለማጤን ሞክሬ ነበር። ዋናው ፊልም ነው። ፊልሞቹን በከፊል ወስጄ ተመለከትኳቸው። ስሜት ተኮር ናቸው። የሰው ልጅ የተመለከተውን ነገር ይተገብራል ይላል ስነ አእምሮ። የሰው ልጅ ባህሪውን የሚገነባበት አንዱ መንገድ ሲደረግ ያየውን መማር ነው። ብሩክ ለመበላሸቱ ይመለከታቸው የነበሩ ፊልሞች ግንባር ቀደም ምክንያት ናቸው። ሁለቱም ሰዎች ናቸው፣ ተሳሳቱ። እኛ ስህተት ባይኖርብን ፈጣሪ እኛን አጥፍቶ ሌሎቹ የሚሳሳቱ ህዝቦችን ይፈጥር ነበር። ግን ዋናው ነገር ጥፋትን ተረድቶ ለመጸጸት መሞከር ነው። ጥፋቱ ክህደት ሆኖ ወንጀላቸውን አገዘፈው እንጂ ብዙ መልካም ነገር ይኖራቸው ይኖራቸዋል። ብርጭቆ መሬት ላይ ወድቆ ሲሰበር ከነበረኩበት ከነበርኩበት የሀሳብ ሰመመን ነቃሁ። አንዱ ጠረጴዛ ላይ ያሉት ጥንዶች ናቸው የሰበሩት። ካፌው ውስጥ አራቱ ቴብሎች ላይ ጥንዶች ተቀምጠዋል። ረሂማ እየሳቀች ወደ እኔ መጣች። ከኪሴ ልከፍል ብር እያወጣሁ ነበር። ረሂማ እየሳቀች ወተቱስ አለችኝ። ወይኔ ለካ ቅድም ልታሞቀው ወስደው ነበር። እርስት አድርጌዋለሁ እሺ። የታለ አልኳት እየሳኩ አውቄ እዛ ቴብል ላይ ወተት ታዞ ነበር እና ለሱ የታዘዘ መስሏቸው ወሰዱት። አንተም ሞዴክ ስለወረዴ አውቄ ነው ዝም ያልኩ አለችኝ፣ እየሳቀች ካፌው ውስጥ ያሉት ጥንዶች ተመለከትኳቸው። ይስቃሉ፣ ይጎታተላሉ፣ እስከሚጣሉ ይጎነታተላሉ። አልኩ በልቤ አዎ ተዋደዱ ከነፉ ተጣልተው አረፍ ነው። ከትዳር ውጭ ያለ ፍቅሮሽ መዳራሽ ፍቅሮሽ መዳረሻ ሲከፋም የወንዱም የሴቷን ክብር በዝሙት ይገፈፍና ለንጹሀን የተከለከለ ቆሻሻ መሆንን ነው የሚያተርፈው። ፍርዶስ ደወለችልኝ። አነሳሁት። አንተ እዛ መቆዘሚያ ካፌ ነህ አይደል? አለችኝ አዎ፣ ምን ነው ፍርዶ አልኳት። በዚህ ስሜት ውስጥ ሆነ መጠየቁ አግባብ ይሆን አይሆን አላውቅም። ክንፈዊ ፍቃደኛ ፈቃደኛ ከሆንክ ከአንተ ጋር ኒካህ ማሰር ፈልጋለሁ። ገንዘብ ምናምን የሚለው አያሳስብህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ሚስታቸውን ሀዲጃን ረዲያላሁ አንሃ ሲያገቡ እሷ በጣም ሀብታም ነበረች። የእውነት ሃይማኖተኛ ከሆንክ ይሄ አይጠፋህም አለችኝ። እኔ አንበሳ ይህን ታሪክ ማወቋ የኔ አንበሳ ይሄን ታሪክ ማወቋ በራሱ አስገርሞኛል። እንዴት እንዴት ነው ያገናኘችው? ቆንጆ ፖለቲከኛ ፖለቲከኛ ይወጣታል። ደግሞ ለእሷን የካህምን አላት። እድሜ ለአባቷ ገንዘብ እንደ ልቧ ነው። እኔ የማስተዳደራት እንጂ የምታስተዳድረ ሴት ማግባት አልፈልግልኝ ፍርዱዬ፣ ከእኔ ከኔ ጋር ወንድምነቱ ይሻለናል። እሺ እኔ ለጋብቻ ብቻ ብቁ ነኝ ብዬ አላምንም አልኳት። ለጋብቻ ብቻ ብቁ ሆኜ ቢሆንማ እክራምን እስካሁን አግብቼ ነበር። ፈውዛን፣ እኔ ምን ያንሰኛል? ውበት ከፈለክ ማንም አይጠጋኝም፣ ታውቃለህ። ገንዘብ አለኝ፣ እንደፈለክ አድርገው ከማንም እኔ ይሻልሃለሁ፣ አለችኝ እየተነጫነጨች። በራስ መተማመኗ ና ግልፀኝነቷ በጣም ደስ ይለኛል። ፍርዱ፣ እኔ አንቺ ምንም ይጎድልሻል አላልኩም፣ ግን እኔ ብቁ አይደለሁም። ለሌላ ጊዜ ብቁ ስሆን፣ ግን ከውበትሽ እና ከገንዘብሽ በላይ ሃይማኖትሽ ላይ ያለሽን አቋም ስለምፈልገው ስለምፈልገው እሱን አሻሼ አልኳት እየሳኩ። እሺ በቃ እንደ ድሮ አለችኝ እንዳንኮራረፍ ፈርታ። እሺ ፍርዱ፣ ፈታበይ አልኳትና ስልኩን ዘጋሁት። ረሂማ ሚስተናገድ ሰው የለም መሰለኝ አጠገቤ መታ አንተ ግን ዛሬ ምን ሆነህ ነው አለችኝ። መልሲን ሳትጠብቅ ወዲያው ስልኬ ከጠረጴዛው ላይ አንስታ ሰዓት አየች። እግረ መንገዷን ሰሞኑን የጻፍኩትን ግጥም ዋልፒር አድርጌው ስለነበር አየችው ነበር አየችው እየሳቀች ጮክ ብላ አነበበችው። ስምሽ ጎዳደፈ አነሱሽ በክፉ ከንፈር ማሳበጤ ይሄ ነው ወይ፣ ትርፎ ደግሜ በስምሽ የጸዳ ይሆን ወይ። የህሊና እድፍ አሽኮረመመችኝ ረሂማ፣ የህሊና እድፍ አሽኮረመመችኝ ረሂማ። ወዲያው ተስተናጋጅ ስለመጣ ትታኝ ሄደች። ወዲያው ስልክ የጠራ ረዊና ነበረች። አነሳሁት። ፈውዛኔ፣ የት ነህ? አዲስ አበባ መጥቻለሁ አለችኝ ረዊና። ንጹህ እህቴ ናት? ሁሉንም ነገር ለእሷ መተንፈስ ነበር የሚቀለኝ። ስማ ከትምህርት ቤቱ ጀርባ ያለው ልብስ ቤት ነኝ አትመጣም አለችኝ። መጣሁ ብያት ከካፌ ተነሰች። የወጣሁ ከመሸሸጊያ የወጣሁ የወዳጅ ጦር ቅርብ ርቀት ላይ ነው። ንጹህ እህትነት እራዊና። ውድና የተከበራችሁ የቻናል የቤተሰቦች መጨረሻው ክፍል ይህንን ይመስል ነበረ። ባይ ባይ